ትዕኝቱ እኝቱ በአሌሃንድሮ ዙሪያ ያተነትናል። እሱም በፍቅር ትሪያንግል ውስጥ ተጠምዶ ለሚገኝ ወጣት ነው። አሌሃንድሮ ከሶፊያ ጋር ተጋብቶ በቤተሰቡ ውስጥ ከፍተኛ ውጥረትን ፈጥሯል። ይህ ጋብቻ በተለይ የአሌሃንድሮ እናት ሉሲያንና የቀድሞ ፍቅረኛው ኢሳቤላን በጣም አስቆጧቸዋል። ሉሲያ እንደ እናት ልጇ አሌሃንድሮ ሶፊያን መምረጡን መቀበል አልቻለችም። በእሷ እምነት ሶፊያ ቤተሰቡን ለመበታተን የምትሠራ ሴት ናት። ይህ እምነት በሉሲያ ልብ ውስጥ ጥልቅ ቁስል ትቷል። በአንድ ትዕይንት ውስጥ ሉሲያ በልጇ አሌሃንድሮ ውሳኔ ተጨንቃ ቤቷን ለቃ ለመሄድ ትወስናለች። ይህ ቤት የአባትህ ነው አሌሃንድሮ እና አንተ ልጁ ነህ፣ እኔ መሄድ አለብኝ በማለት በተሰበረ ልብ ትናገራለች። አሌሃንድሮ እናቱን ለማስቆም ይሞክራል፣ ነገር ግን ሉሲያ ውሳኔዋን ጨርሳለች። እሷ ወደ ጓደኛዋ ሪሜና ቤት ለመሄድ ትወስናለች፣ ምክንያቱም ከሶፊያ ጋር በአንድ ቤት መኖር ለሷ የማይቻል ነው። እኔ እዚህ ምቾት አይሰማኝም ሶፊያ በዚህ ቤት ውስጥ እስካለች ድረስ በማለት በሕመም ትናገራለች። በሌላ በኩል ኢሳቤላ የአሌሃንድሮ የቀድሞ ፍቅረኛ በጣም ተጎድታለች። እሷ አሌሃንድሮን ከልቧ ትወደው ነበር፣ እናም እሱ ሶፊያን መምረጡ ልቧን በስሜት ሰብሮታል። ከእናቷ ጋር በተደረገ ውይይት ውስጥ ኢሳቤላ ስሜቷን በግልጽ ታሳያለች። አሌሃንድሮ ህልሚን ሰበረው። ሁሉም ነገር በዚያች ሶፊያ ምክንያት ነው። እሷን ጠላታለሁ፣ ከልቤ ጠላታለሁ በማለት በቁጣና በሕመም ትጮኋለች። እናቷ እሷን ለማጽናናት ትሞክራለች፣ ነገር ግን ኢሳቤላ በሐዘን ውስጥ ተጠምዳለች። እሷ እንደ ስኬታማ ሥራ ፈጣሪ ሴት ብትታወቅም የፍቅር ሕመሟ ሕይወቷን እያጨለመው ነው። ሶፊያ በተቃራኒው በቤተሰብ ውስጥ እንደ ተንኮለኛ ሴት ተደርጋ ትታያለች። ሉሲያናና ኢሳቤላ እሷን በማንኛውም መንገድ ይወነጅሏታል። ሉሲያ በተለይ ሶፊያ ልጇን አሊሃንድሮን እንደ ተቆጣጠረችው ትገምታለች። ሶፊያ አሊሃንድሮን ለውጣለች፣ እሱ እንደዚህ አይነት ሰው አልነበረም በማለት ለጓደኛዋን የሚነት ትናገራለች። ይህ ጥርጣሬ ሉሲያን በጣም ያስጨንቃታል። እናም በአንድ ጊዜ ልጇን ለመተው እንደማትፈልግ ትናገራለች። ነገር ግን የሶፊያ መገኘት በቤተሰብ ውስጥ ያለውን ውጥረት ይጨምራል። አሊሃንድሮ በሁለት ግንባሮች መካከል ተተመዷል። እሱ ሶፊያን ከልቡ ይወዳል። ነገር ግን የቤተሰቡ ተቃውሞ እሱን በጣም ያስጨንቀዋል። ለጓደኛው ሁጎ እንዲህ ይላል፦ እኔ ለቤተሰቤ ሁሉንም ነገር አድርጌያለሁ፣ ግን አሁን የሚወደውን መምረጥ መብት አለኝ። አሌሃንድሮ ሶፊያን ለመጠበቅ ይሞክራል፣ እናም እሷ ጥሩ ሴት መሆኗን ለሉሲያ ለማስረዳት ይጥራል። ሶፊያ ጥሩ ሴት ናት፣ ማማ፣ እሷን ተረጃት በማለት ይማጸናል። ነገር ግን ሉሲያ ይህን ሐሳብ መቀበል አትችልም። በተጨማሪም አሌሃንድሮ ከኤድዋርዶ ጋር ያለው ግንኙነት በሶፊያ ምክንያት ተበላሽቷል። ሶፊያ ኤድዋርዶን በአንዳንድ ከባድ ወንጀሎች ትወነጅለዋለች። ይህም በቤተሰቡ ውስጥ ተጨማሪ ውጥረትን ይፈጥራል። ሉሲያ ይህን ክስ ለመቀበል ፈቃደኛ አይደለችም፣ እናም ኤድዋርዶ እንደዚህ አይነት ነገር ሊፈጽም አይችልም በማለት በግልጽ ትናገራለች። ሶፊያ በበኩላ በቤተሰቡ ውስጥ ተቀባይነት ለማግኘት ትታገላለች። እሷ ለሁጎ እንዲህ እኔ እዚህ እንደ ተጋባን እንጂ እንደ ተንኮለኛ አይደለም። አሌሃንድሮን እወደዋለሁ፣ ነገር ግን ይህ ፍቅር ለምን ይህን ያህል ሕመም ያመታል? ሶፊያ በአንድ በኩል አሌሃንድሮን ለመጠበቅ ትፈልጋለች፣ በሌላ በኩል ደግሞ በቤተሰቡ ውስጥ ያለውን ጥላቻ መቋቋም እየተቸገረች ነው። ሁጎ ለማጽናናት ይሞክራል። ፍቅር አንዳንድ ጊዜ እንደ ቦምብ ነው፣ ሁሉንም ነገር ይፈጥራል፣ በማለት ያስረዳታል። በተጨማሪም ታሪኩ ሌሎች ገጸ ባህሪያትን ያስተዋውቃል። እነሱም የራሳቸው ትግል አላቸው። ለምሳሌ ሉዊዝ የአካል ጉዳት ያለበት ገጸ ባህሪ ሲሆን፣ እሱ ለመልሶ ማገገም ተስፋ ቆርጧል። እህቱ ማሊና ለከዶት ገናው ገንዘብ ለመሰብሰብ በትጋት ትሠራለች። ነገር ግን ሉዊዝ ተስፋ ቆርጧል። እኔ እንደገና መራመድ አልችልም ማሌና፣ ይህን መቀበል አለብኝ በማለት በሐዘን ይናገራል። ማሌና ግን ተስፋ አትቆርጥም። እናም ወንድሟን ለማበረታታት ትታገላለች። ቫኔሳ ከአሌሃንድሮ ጋር ያላትን ግንኙነት በማሰብ ትጨነቃለች። እሷ እንደ ኢሳቤላ እህት በመሆኗ የእህቷን ህመም በግልጽ ትሰማለች። በተመሳሳይ ጊዜ አልቫሮ ቤተሰቡን በቅሩብ ለመከታተል ትልቅ ሚና ይጫወታል። እሱ ቫኔሳን እንደ ትሰልል ይጠይቃታል። ይህም ተጨማሪ ተንኮልና ሴራ ወደ ታሪኩ ያመጣል። ታሪኩ በቤተሰብ ውስጥ ባለው ከፍተኛ ውጥረት ይጀምራል። ሉሲያ የቤተሰቡ እናት በልጆቿ መካከል ባለው ግጭት መካከል ተተመዳለች። ቫኔሳ ልጇ ከወንድሟ አሌሃንድሮ ጋር በተፈጠረ አለመግባባት ምክንያት በጣም ተበሳይታለች። ይህ አለመግባባት በአሌሃንድሮና በሶፊያ መካከል ባለው ግንኙነት ምክንያት ነው። ሶፊያ ደግሞ በቤተሰብ ውስጥ እንግዳ ተከባይ እንደሆነች ተሰሟታል። ሉሲያ በተለይ በልጆቿ መካከል ያለውን መለያየት መቋቋም እንደማትችል ተናግራለች። ልጆቼ እንዲለያዩ አልፈልግም፣ ፈጣሪ ሆይ ይህን አልፈልግም በማለት ስሜቷን ትገልጻለች። ቫኔሳ ደግሞ ከአሊሃንድሮ ጋር መጨቃጨቅ እንደማትፈልግ ብታምንም ሶፊያን ለመቃወም ቁርጠኛ ነች። እኔ ለዚች ሴት መንገድ አልለቅም፣ ከመሞት በፊት ንብረቴን አልለቅም በማለት ቁጣዋን ገልጻለች። በዚህ ጊዜ ሉሲያ በልጆቿ መካከል ያለውን ግጭት ለመቀነስ ትሞክናለች። ነገር ግን ሁኔታው ከቁጥጥር ውጭ እየሆነ ነው። በሌላ በኩል አሌሃንድሮን እና ኤድዋርዶ በተደጋጋሚ ይጋጫ ነው። ኤድዋርዶ አሌሃንድሮን በማንቋሸሽና በመተቸት ይታወቃል። በአንድ ወቅት ኤድዋርዶ አሌሃንድሮን ለማንቋሸሽ በመሞከር ሶፊያ በገንዘብ ምክንያት ልተውህ ትችላለች በማለት ያሹፉበታል። ይህ ቃል አሌሃንድሮን በጣም ያስቆጠዋል እና ኤድዋርዶ በአጋጣሚ ከተከሰተ አደጋ ጀርባ እንዳለ በመጠርጠር ይመለሳል። እኔ በሕይወት መትረፌ ለአንተ መጥፎው ነገር ነው፣ ምክንያቱም እኔ እስከ መጨረሻው እንዳንተ ላሉ ሰዎች ስቃይ ሆናለሁ በማለት ተናግሯል። ኤድዋርዶ የሶፊያን ባሕሪ በመተቸትና በመጠርጠር አሌሃንድሮን ራብሳጭት ይሞክራል። ይህ ግን የቤተሰቡን ውጥረት የበለጠ ያባብሳል። አሌሃንድሮ በኤድዋርዶ ላይ ያለውን ቁጣ መቆጣጠር አልቻለም እና ይህ ግጭት ወደ ተጨማሪ ውዝግብ ያመራል። ሶፊያ በታሪኩ መሃል ላይ ያለችው ሴት በቤተሰቡ ውስጥ ተቀባይነት ለማግኘት ትታገላለች። እሷ ከአሌሃንድሮ ጋር ተጋብታለች፣ ነገር ግን ቤተሰቡ በተለይ ቫኔሳና ሉሲያ እሱን እንደ ወራሪ ይመለከቱታል። ሶፊያ ለኤርኔስቶ በመናገር ሁሉም ሰው እኔን ይጠላኛል በማለት ስሜቷን ትገልጻለች። ኤርኔስቶ ደግሞ ቤተሰቡ በጣም አደገኛ ስለሆነ ተጠንቃቂ ብሎ ይመክራታል። ሶፊያ በተለይ ሉሲያ ከቤት መውጣቷን ስትሰማ በጣም ትጎዳለች። እኔን ለመከበል ከመሞከር ይልቅ ሉሲያ ቤቷን ልቃ ወጣች በማለት ሐዘኗን ትገልጻለች። ይህ ሁኔታ ሶፊያን በቤተሰቡ ውስጥ ያላትን ቦታ እንድትጠይቅ ያደርጋታል። እሷ ከአሌሃንድሮ ጋር ያላት ግንኙነት ቢኖርም በቤተሰቡ ውስጥ ያለው ተቃውሞ እሷን በስሜት ያስጨንቃታል። ሉሲያ ከቤት መውጣቷ የቤተሰቡን ቀውስ እየበለጠ አባብሰዋል። አሌሃንድሮ ይህን ዜና ሲሰማ በጣም ይጨነቃል። እናቴ ቤቷን ለቃ ወጣች እና ሶፊያ ከመቼውም ጊዜ እየበለጠ ተጨንቃለች በማለት ለጓደኛው ይናገራል። ሶፊያ ደግሞ እሷም ምንም መጥፎ ነገር እንዳላደረገችና ብቻዋን ከአሌሃንድሮ ጋር መሆን እንደምትፈልግ ትናገራለች። እኔ መጥፎ ሰው አይደለሁም፣ እኔ የምፈልገው ከአሌሃንድሮ ጋር መሆን ብቻ ነው ትላለች። በሌላ በኩል ቫኔሳ ሶፊያን ከቤተሰቡ ለማስወጣት ቁርጠኛለች። እሷ ከኤርነስቶ ጋር በመነጋገር ሶፊያን እንደ ቤተሰቡን አጥፊ ትመለከታለች። ኤርነስቶ ግን ሶፊያን ለማገዝ ሞክሯል። ሶፊያ እንደምታስቡት መጥፎ አይደለችም በማለት ይህ የቫኔሳን ቁጣ የበለጠ ያባብሷል እና እሷ በባለቤቷ ላይ ትናደዳለች። ኢሳቤላ ሌላዋ ገጸ ባህሪ በአሌሃንድሮ ምክንያት በጣም ተጎድታለች። እሷና አሌሃንድሮ ቀደም ሲል ግንኙነት ነበራቸው፣ ነገር ግን አሁን አሌሃንድሮ ከሶፊያ ጋር መሆኑ ኢሳቤላን በጣም አስቆጧታል። እኔ በሕይወቴ እንደዚህ ዐይነት ውርደት ተሰምቶኝ አያውኩም በማለት ለሉሲያ ትናገራለች ሉሲያ ኢሳቤላን ለማጽናናት ትሞክራለች። ነገር ግን ኢሳቤላ ይህን ክህደት መርሳት እንደማትችል ትናገራለች። እኔ ሁሉንም ነገር ለአሌሃንድሮ ብዬ ችዬ ነበር፣ ነገር ግን ይህም በፍጹም አልምርም ትላለች። ኤድዋርዶ በታሪኩ ውስጥ እንደ ሴረኛ ገጸ ባህሪ ይታያል። እሱ አሌሃንድሮንና ሶፊያን ለመለያየት የተለያዩ ሴራዎችን ይፈጥራል። ለምሳሌ እሱ ሶፊያ አሌሃንድሮን በገንዘብ ምክንያት እንደምትተወው በመናገር በአሌሃንድሮ ውስጥ ቅናትና ትርጣሬ ለመፍጠር ይሞክራል። እኔ በኪ ትርጣሬ በአሌሃንድሮ አእምሮ ውስጥ ከተከልኩ እሱ ሶፊያን ይረሳል በማለት ለጓደኛው ይናገራል። ይህ ሴራ የኤድዋርዶን ተንኮልና ተንኮለኛ ባህሪ ያሳያል። ታሪኩ በሁሉም ገጸ ባሕርያት መካከል ያለውን ውትረትና ስሜታዊ ግጭት በማሳየት ይከትላል። ሉሲያ ልጆቿን ለመጠበቅ ትሞክራለች፣ ነገር ግን በቤተሰብ ውስጥ ያለው መከፋፈል እየጠነከረ ይሄዳል። አሌሃንድሮ እና ሶፊያ ፍቅራቸውን ለመጠበቅ ይጋፈጣሉ፣ ነገር ግን በቤተሰብ ውስጥ ያለው ተቃውሞ እና የኤድዋርዶ ሴራ ሁኔታውን የበለጠ ያወሳስባሉ። በመጨረሻ ታሪኩ በተስፋና በጥያቄ ይተናቀቃል። አሌሃንድሮ እና ሶፊያ ቤተሰቡን ለመተውና አዲስ ሕይወት ለመጀመር ያስባሉ። እኛ የምንፈልገው እርስ በርሳችን መሆን ብቻ ነው በማለት ሶፊያ ለአሌሃንድሮ ትናገራለች። ነገር ግን የቤተሰቡ ግጭቶችና ያልተፈቱ ችግሮች የወደፊታቸውን እርግተኛ ያልሆነ ያደርጉታል።